ነው ቦስ ያለው ቦስ ያለው ትክክል እኮ ነው። ይሄን አልሰው ተገዳደላችሁ እንደ እናንተ ምንድን ነው ሀይሚ እንደዚህ ያስጨከናል። ነገርማ ይሄ ቡዳ ይሄ ሰላም። ብቻ ለብቻ ሳናግራቸው በጣም ደህና ናችሁ። አንድ ላይ አምጥቼ ሳናግራችሁ ችግር አለ። በቃ ብሩኬና ሀይሚ ሰው ማክበርተዋችሁ። ሁለታችሁ በቃ ሰው ማክበርተችሁ እናንተ ሊያስታርቅ ሰው ሽምግልና ሲመጣ አፋፉን እያላችሁ ሽማግሌዎቹ ማባረር ጀመራችሁ? ሁለታችሁ እንዴ ምንድን ነው መደማመጥ የሚባሉ መሀላችሁ የለም እንዴ? ቆይ ለምን አትደማመጡም? እየተፈላለጋችሁ ውስጣችሁ እየተፈላለገ ምን እያለ የሆነ የምትረብሹት ነገር ምንድን ነው? ቆይ እኔ ቅድም ነግሬያችሁ ነበር። ቦስካ ቅድም እንደደወልኩ ነግሬያችሁ አለው ብቻ ለብቻ እንዳናግራቸው ምናምን ብዬ ነግሬው ነበረ? እሱም ይሄው ዛሬ መጣባቸው ማለት ነው እና ቤተሰብ እግዚአብሔር በጣም እያበዛችሁ ነው በጣም ከሚገባው በላይ ሰው ካሁን ካሁን ታረቃችሁ ያለ የጓጓ ካሁን ካሁን አውራችሁ መጣችሁ ያለ የጓጓ እናንተ ሰው ሲመጣ አትሰሙ ምናትሉ አትደማመጡ ሁለታችሁን በቃ የራሳችሁን የውስጣችሁን ብቻ ነው የምትናገሩ ቢያንስ እኮ ቦስ ታላቃችሁ ነው እግዚአብሔር እንዴ ክብር የሚባል ነገር እኮ አለ እናንተ ክብር መስጠት አለባችሁ ለታላቆቻችሁ መጥቶ ሊያስታርቋችሁ ሲመጡ መደማመት ትላንትና ፍጼን እንደዚህ አድርጋችሁ አስከዳችሁ ዛሬ ደግሞ ቦስን እንደዛው ለምን እንዴ ለምን ማትሰሙት? ምንድን ነው ችግራችሁ? ምንድን ነው ውስጣችሁ ፍቅር እያለ ምንድን ነው የምትደባበቁት እንደዚህ? ለምን አትነጋገሩ? ምን እንደሰው? ሁለታችሁም ጥልቅ ጥፋት እያጠፋችሁ ነው ያላችሁ። ምን ምን ጉር ናችሁ? ምንድን ነው ነገሩ? ምን እውነቱ ነው? ቦስ ያለው ቦስ ያለው ትክክል እኮ ነው። ይሄና ሰው ተገዳደላችሁ እንደናንተ። ምንድን ነው ሀይሜ፣ እንደዚህ ያስጨክና ነገርማ። ይሄ ቡዳ፣ ይሄ ሰላቢ ልጅ ያሳያት ፎቶ ነው መሰለኝ። እግዚአብሔርን ነው የምላችሁ፣ ሀይሜ እንደዚህ በብሩክ ይጫክና እንደዚህ አይነት ቃላት አትወረውሩበትም እንደዚህ አይነት ቃላት አትወረውርበትም። እግዚአብሔርን ነው የምላችሁ፣ ይሄ ልጅ ይሄ ዳን ያሳያት ይሄ ፎቶ፣ እሱ ፎቶ ቢመረመርልኝ ጥሩ ነው። በእናታችሁ እንደሆነ እኮ ስንት የተናገርኩ ይሄ ፎቶ ነው ሀይሚ እንድትጨክን ያደረጋት። ሀይሚ ለብሩኬ ክፉ አይደለችም። ለብሩኬ ያላት ፍቅር ልዩ ነው። ግን በቃ ምንም በቃ ሁለቱም ላይ እኮ የቅናት ስሜት አለ። እሱም ይቀናል እሷም ትቀናለች። እንደዚህ ያደረግሽ ያለፈውን ነገር ማውራት እኮ የለባችሁም። በአሁን ሰዓት ያለፈውን ሳይሆን ማውራት ያለባችሁ አሁን ቦስ መጥቶ እናንተ ሊያስታርቅ ያለውን ነገር በዛ ጉዳይ ነው እንጂ ምንም ይቅርታ ደሞ ማለት ምንም ማለት አይደለም። አንቺ የሚቅርታልሽ ብሩኬ የሚቅርታ አለ፣ ምንም ማለት አይደለም። ይቅርታ ማለት መሸነፍ አይደለም። በነገራችን ላይ ይቅርታ ማለት ይቅርታ ማለት በጣም በጣም ትልቅ ትልቅ ነገር ነው፣ ትልቅ ነገር ነው ይቅርታ ማለት። እንዴ ማርያም በቀለሰው ክብል የሚባል ነገር ጠፋ ሁለታችሁ መሀል ላይ ክብር የሚባል ጠፋ ሁለታችሁ መሀል። በቃ አስቸግራችሁ እኮ። እሺ ማን ለማን ነው እሺ የምትሉት? እንዲህ ግዴታ ሁል ጊዜ እሙሽዬ በእናንተ መሀል መባት አለባት። ሁሌ እሙሽዬ በእናንተ መሀል መሰቃየት አለባት ብሩኬ፣ ሁሌ መሰቃየት አለባት እሙሽዬ። እናንተን ለማስታረቅ ባለፈው መክራ ምን ብላ እንዳትጣሉ ብላ ነግራ ሰው ሀገር ነው ያላችሁ፣ አብራችሁ ተቻችላችሁ፣ ሁሉን ነገር አብራችሁ ፈታችሁ፣ ስርዓታችሁን ዛችሁ ኑሩ አለቻችሁ አይደለ ከዛም አልፎ ተርፎ እናንተ ድጋሜ ተጣልታችሁ ድጋሜ ሙሽዬ እንድታስታርቃችሁን ምን እንደሆነ አላቅሜ እናንተ አላማችሁ ምንም እየገባኝ አይደለም። በአሁኑ ሰዓት ምንም እየገባችሁን አይደለም። እግዚአብሔርን ነው ለው በጣም ነው የሚያሳፍረው። ቦስ ትልቅ ሰው ነው ማክበር አለባችሁ። ቦስ ግን በጣም ነው የምናመሰግነው። አሁንም እንዳተዋቸው አደራህን ነው ምለው መተው የለብህም። በጣም የሚገርመው ነገር ሰምታችኋል ቦስ ያለውን ብቻ ለብቻ ሳናግራቸው በጣም ደህና ናችሁ አንድ ላይ አምጥቼ ሳናገራችሁ ችግር አለባችሁ። እንግዲህ ብቻ ለብቻ እሱም ደና ነገር ያወራል፣ ያቺ ሃይሚም ደና ነገር ታወራለች። አንድ ላይ ሲሆኑ ነብር ነው የሚሆኑት። ነብር፣ በቃ ነብር። እኔ እኮ ብያለሁ ትናንትና አንድ ክላስ ላይ ቢለቀቁ እንዴ ተወጫጭቆ እንዳይገዳደሉ ነው የሚፈራው። እግዚአብሔር እኔ አሁንስ ማርያምን ጨነቀኝ። በቃ እናንተ ነገር ጭንቅ አለኝ። ውስጣችሁ ፍቅር እያለ ውስጣችሁ ፍቅር መዋደድ እያለ በሰው ነገር በማይረባ ነገር በሰው ነገር ገብታችሁ የምትጣሉት ነገር የሰው ወሬ እየሰማችሁ የአብሶ የቲክቶክን ወሬ ሃይሚ እየባክሽ ፍቅር ማንም ሰው የቲክቶክ ወሬ አመጥቶ ሜንሽን ቢያደርግልሽ አትስሚያቸው አንቺና ብሩኬን ለማለያየት ነው እንደዚህ የሚሰሩት እንጂ ምንም ነገር አይደለም እያመጡ ለሀይሚ ሜንሽን ያደርጓት ለምንድነው ሜንሽን የምታደርጓት ቲክቶክ ላይ የሚደረጉት ነገር አንገታ ብንመልሽ የምንመልሽ ምን አገባችሁ እናንተ ገዝታችሁ እሱን ወዶ ፈቅዶ ገዝቶ የሰጣት እንዴ መልሽ ምን አገው እናንተ። አብራችሁ ጋስታችሁን ይመለከታችሁ። እነዚህ እናንተ ቲክቶክ ላይ ቁጭ ብላችሁ ሀያ አራት ሰዓት ላይ በቃ አፋችሁ መክፈት ስትወዱ እግዚአብሔር ነው። እኔ ኩም ያናደኝ ሃይሚ ትንሽ እነሱ ነገር ምን ሰው አትስሚያቸው። እነሱ ነ አንቺ አሁን ምንድነው ኮሜንት ማንበብ ትቻሉሽ አለ። እነሱንም ታያቸው። ላይቭ ላይ ቁጭ ብሎ ለሚለፈልፉ ሰዎች ቦታ አትስጫቸው። ይኔ ማር አትስጫቸው ቦታ እንዴ ከብሩኬ ጋ መለያየት የለባችሁም። ከብሩኬ መጣላት የለባችሁም። እናንተ ሰው ሲመጣ አክብራችሁ እንደ ልጅነታችሁ እሺ ብላችሁ ይቅርታ መደራረግ ሲገባችሁ ሌላ ነገር ትላላችሁ። እግዚአብሔርን በጣም ሼም ነው፣ በጣም ሼም ነው እያደረጋችሁ ያላችሁት። ኦዴንስ አክብሩ፣ ሃይሚ ኦዴንስ አክብሩ፣ ብሩኬ ኦዴንስ አክብሩ። ይቅርታ መባባል ካለባችሁ ይቅርታ መባባል አለባችሁ። የመጣችሁ ያለፈው ነገር መጣችሁ ባወራችሁ ቁጥር ነገሩ እየባሰ ነው እንጂ መሄዱ እየበረደ አይሄድም። በቃ ያለፈ ታሪክ አልፎ ኮ ምንድን ነገር እኮ መሞት እኮ አለ። ሞት ቢባል ነገር እኮ አለ። እግዚአብሔርንም ነው ሙላችሁ። ሞት ቢባል ነገር እኮ አለ። እኛ ምን ሞት አይመስለንም እንደዚህ ጤነኛ ስንሆን፣ ግን ሞት ቢባል ነገር አለ። ይቅርታ ማለት ምንም ማለት አይደለም። አንቺ ወይ ብትሸነፊ ወይ ብሩኬ ቢሸነፍ ምንም ማለት አይደለም። መሸነፍ ማለት መውደቅ ወይም መዋረድ አይደለም። መሸነፍ በጣም ትልቅ ነገር ነው በእግዚአብሔር ዘንድ የሚወደድ ነገር ነው። እና ባትቀብጡና አርፋችሁ ሰው ሲመጣ በትክክል እንድታወሩ ለሰው ደግሞ እድል ስጡ። እንዴ እድል እንኳን አትሰጡም እኮ ሰው እንዲያወራ እኮ በጣም የሚገርም ብሏል እኮ። ቅድም ነግራችኋለሁ፣ አብሮ ሲመጡ ለእኛ እድል አይሰጡንም፣ እኛ እንድናወራ አይፈቅዱልም። እኛን አስቆሞ ነው የሚያወሩ። ቅድም ነግራችኋለሁ፣ እሱ ራሱ ነግሮኛል። ለኔ ራሱ ማለት ነው ቦስ ቁጭ አርጎ እድል አይሰጡም እንድታወራ ብሏል እኮ። አሰጡም እድል እድል ሰታችሁ ተደማምጣችሁ እልህ ውስጥ ሳትግባቡ የሶሲንም ስም ሳታነሱ የዳኒንም ስም ሳታነሱ የራሳችሁን ነገር ብቻ ፈታችሁ መታረቅ ነው እንጂ ያለባችሁ። እንዴት ነው ሰው እንደዚህ አይነት ነገር ውስጥ የሚገባው? እንዴት ነው ሽማግሌ እናንተ ታላቅ ታላቃችሁ መጥቶ እናንተ ሊያስታርቅ ሲመጣ አንታረቅም፣ የማውራት እድል አትሰጡም። እኔ እንጃ ምን ምን ምንድን ነው? ቆይ ምንድን ተገዳድላችሁ ተገዳላችኋል? ምንድን ነው ችግራችሁ? ቀላል እኮ ነው እኔ ቤቴን እናንተ ቀላል ሰው ደሞ እየተዋደደ እየተባቀረ እናንተ። ለነገሩ ፍቅርን ውስጣችሁ ስላለ ነው እንደዚህ የሚያቦጫጭቃችሁ ፍቅር ነው፣ ፍቅር ስላለ ነው። ፍቅራችሁን ደሞ ተው፣ ይሄን አበባ የመሰለህ ፍቅራችሁን ባ ባ ባት ባት ሰብሩት ጥሩ ይመስለኛል። ማርያምን በቃ የማንም ወሬ እየሰማችሁ እየመጣችሁ እዚህ ጋራ ባትናገሩ ባትናድሩ ጥሩ ይመስለኛል። ማርያም ዛሬ በጣም ነው የተበሳጨቱ፣ ቦስ እንደዚህ ማሳፈር የለባችሁም። ከአንዴ ሁለቴ መቶ እናንተ ትንሽ የማይዛችሁም። ለቦስ እንኳን ትንሽ ክብር አይኖራችሁም እንዴ? ክብር የሚባል ነገር እኮ አለ። እግዚአብሔርን ነው የምላችሁ፣ በጣም ነው የሚደብረው እና ንግግራችሁ በቃ ይህ ከሆነ ያለፈውን ነገር እኮ ነው የምታወሩት እናንተ፣ ያለፈውን ነገር በቃ ደግማግማችሁ፣ ያለፈውን ለምን ቀለበት አደረግሽ፣ ለምን ኬክ ቆረሽ፣ አንቺ ለምን ለበሽ፣ ምናምን ምናምን እያላችሁ ያለፈውን ታሪክ ከማውራት እንደ አዲስ አዲስ ነገር ጀምራችሁ ሰኞ ሚያንቺ ሀፒ በርስዴ ነው ሰኞ እሁድ ታርቃችሁ፣ ሰኞ እንግዲህ ሀፒ በርስዴ የሀይሚዬን ሁለት መቶ ሺ ና ሀፒ በርስዴ ዋን ብናከብር በጣም ደስ ይለናል። እባካችሁ ሀይሚዬ እንኳን ተወለድሽ የኔ ጨረቃ የኔ ማር እንኳን ተወለድሽልን፣ እንወድሻለን። የጨረቃ ፋሚሊዎች እባካችሁ ታርቃችሁ እሁድ ሰኞ ታሪክ ስሩልን። በመዳን ያለም እንደ መዳን ሚዜቸው። ለማንኛውም ይህም ቪዲዮ በእናታችሁ በደንብ አድርጋችሁ ለብሩኪና ለሃይሚን ሜንሽን ማድረግ አለባቸው። ትልቅ ሰው ማክበር እንዳለባቸው ሜንሽን አድርጉላችሁ። ሁላችሁም እየቆራረጣችሁ ይሄን ቪዲዮ ማርያምን ላይክ አድርጉ። ላይክ ስታደርጉ ማንኛውም ሰው ጋር ይደርሳል። ላይክ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።